ጠቅላይ ሚኒስትሩ ከአገር ከወጡ አንድ ሳምንት ሊሆናቸው አንድ ቀን ብቻ ቀርቷቸዋል። የሚያፈቅሯትን ወንበር ርቀዋት ይህንን ያህል ቀን የመቆየት ልማድ የሌላቸው ጠቅላይ ሚኒስትር አብይ አውሮፓ ከገቡ ቀናት እየሄዱ ነው። ደብረሲናና ሳጊታ ደርሼ ለመመለስ ስል ለደመቀ መኮንን ስልጣኔን ሰጥቸው ሄድኩ፣ እሱም በብዙ ጠብቆና ተንከባክቧ ቆይቶኛልና አመስግኑት አይነት ይዘት ያለው መልእክት ሲያወጡ፣ ይህንኑም የሚያራግቡ ሰዎችን ሲያሰማሩ የነበሩት ጠቅላይ ሚኒስትሩ ኢትዮጵያን አንድ ሳምንት ለሚጠጋ ጊዜ የመሯት ያሉት አውሮፓ ሆነው ነው። ወይም ከደመቀ የማይተናነስ ታማኛቸውን ተመስገን ጥሩንህን ሰጥተዋቸውም ይሆናል። እናም መግደልና መንቀል ሥራው የሆነውን የመንግስታቸውን ስራ ዛሬስ ስንት ሰው ተገደለ፣ ስንት ሰው ተፈናቀለ እያሉ ከአዲስ አበባ ሪፖርት እየተቀበሉ ይሆናል። እንዲህ ያለ ቀናትን የበላ ጉዞ ማድረግ ላይ ግን እምብዛም ናቸው። የኢትዮጵያው ጠቅላይ ሚኒስትር በፈረንሳይ ብቻ አምስት ቀን መቆየታቸውን ዜና ለማድረግ ያልሞከሩ መገናኛ ብዙኃን በአንጻሩ የፈረንሳዊው ፕሬዚዳንት በሚስታቸው ጥፊ መቅመሳቸውን በብዙ እየዘገቡት ነው። የኢትዮጵያው ጠቅላይ ሚኒስትር ፈረንሳይ ሲገቡ የሚቀበላቸው ሰው አልነበረም። ከአገሪቱ ፕሬዚዳንት ጋር ሐሙስ ለትምሽት በእራት ሰዓት ለብቻቸው እንዲወያዩ ከተደረገበት አጋጣሚ ውጪም በድጋሚ አልተገናኙም። ግን አምስት ቀን ሙሉ በፓሪስ ሲቆዩ ከሐሙስ ዕለት ማታ ወዲህ የትነህ ምንድነህ ያላቸው መሪ የለም። ከአገሩ መሪ ይልቅ የፈረንሳይቷን ቀዳማዊት እመቤት ጥፊ መወያያ ሲያደርግ የተስተዋለ የኢትዮጵያ የማኅበራዊ ሚዲያ ተገልጋይ ሁሉ ጠቅላይ ሚኒስትሩ ፈረንሳይ መሆናቸውንም የሰማ አይመስልም። ጠቅላይ ሚኒስትሩ በእርግጥም ፓሪስ ነበሩ። ሐሙስ ዕለት ከገቡ በኋላ ለቀው የወጡት ሰኞ ነው። እሳቸው አውሮፓ ከገቡ ወዲህ ብዙ ነገር ሆኗል። ሌላው ቀርቶ ኢሳያስ አፈወርቅ የተባሉት አዛውንት ሰው የጠቅላይ ሚኒስትር አብይን አገዛዝ በጦረኛነትና ኢትዮጵያን በማተረማመስ የወነጀሉት እሳቸው ፓሪስ ሆነው ነው። እንዳምኖ የፈረንሳይ ቆይታቸውን መሄጃ አተው እንዳሳለፉት እየተሰማ ነው። አውሮፓዎቹ የአብይን ቀጠሮ ተናበው ሊወስኑላቸው አልቻሉም ወይም አልፈቀዱም። እናም ጠቅላይ ሚኒስትሩን ቦዘኔ ያስመስለዋቸው ከርመዋል። ነገሩን በዝርዝር እንመለከተዋለን። የአውሮፓ ጉዟቸው በይዘቱም በርዝማኔውም ያልተለመደ ነው። ይዘቱ ሁለት መሆኑን አስከትለዋቸው ከሄዱ ሰዎች ተሰምቷል። አንደኛው ጦርነት ሲሆን ሁለተኛው ዝና ነው። ጦርነት ሲባልም ዝና የሚለውም ነገር ሲነሳ ዝርዝር ማብራሪያ አለው። ማብራሪያው ከኢትዮጵያ መሪዎች ሁሉ እንዲህ ያለ አጀንዳ ይዞ አውሮፓ ምድር በመዝለቅ ጠቅላይ ሚኒስትሩን የሚለያቸውን ነገር ያስቀምጣል። አብራርተን እንፈትሸዋለን። የፈረንሳይ ቀዳማዊት እመቤት ባለቤታቸውን በጥፊ ሲያጮሉ የኢትዮጵያ ቀዳማዊት እመቤት ከባላቸው ጋር በቫቲካን ቤተ ክርስቲያን ውስጥ ቡናና ማር ይዘው የካቶሊኩን ፖፕ ለቁርስ ወትችን ቅመሱ ሲባባሉ ታይተዋል። የፈረንሳዩ ፕሬዚዳንት ቪየትናም፣ ሃኖይ የአውሮፕላን ማረፊያ ሲደርሱ በዓለም ካሜራዎች ፊት የመምህራቸውንና የባለቤታቸውን ጥፊ በአፋቸው ሲቀበሉ ጣሊያን የኢትዮጵያውን ጠቅላይ ሚኒስትር እየተቀበለች ነበር። እንዲያም ሆኖ ጣሊያኖችም የኢትዮጵያውን ጠቅላይ ሚኒስትር ለመቀበል ወደ ሊዮናርዶ ዳቫንቺ ኤርፖርት የትኛውንም ከፍተኛ ሹማቸውን አላኩም። ጠቅላይ ሚኒስትሩ በነ ደንቢቷ አንቢሳ አቀባበል ተደርጎላቸው ከሜሎኒ ጋር የተገኙት በጠቅላይ ሚኒስትሯ ጽህፈት ቤት ግቢ ውስጥ ነው። የአውሮፓ ህብረት ከተመሰረተ ጀምሮ ከኢትዮጵያ ጋር እንደ ብልጽግናው ዘመን ያለ የተካረረ ጊዜ ያሳለፈበት ረዥም ወቅት የለም። ይህንን በዝርዝር ከማብራራታችን በፊት ሰሞነኛውን ሁነት እናስቀደም። ጠቅላይ ሚኒስትሩ ወደ አውሮፓ ለመጓዝ ጥያቄ አቀረቡ። ፓሪስ፣ ሮም፣ ለንደን፣ በርሊን እያሉ አውሮፓን ሊያካልሉም ወሰኑ። የጉዟቸው ዓላማ ምንጩ መገለል ነው ይላሉ ምንጮች። የአፍሪካን ሁለተኛ ትልቅ ህዝብ እመራለሁ የሚሉትን፣ እኒያን የኖቤል ተሸላሚ ነኝ ሲሉ የነበሩትን፣ የአፍሪካ መዲና የሆነችውን አዲስ አበባን አበባ አደረ ማኳት እያሉ የሚናገሩትን ጠቅላይ ሚኒስትር ዛሬም የዓለም ሚዲያና የዲፕሎማሲ ኮሪደር ስማቸውን የሚያነሳው ከጦር ወንጀልና ከእርስ በርስ ጦርነት ጋር ሆነ። ይህም አልበቃ ብሎት ዋሾነታቸውን ቁጥሮችንና ንግግራቸውን እያጣቀሰ ጎረቤት ለመውረር የሚያደርጉትን ዝግጅት ታዛቢዎችን ዋቢ እያደረገ የሚዘግብ ሆነ። የራሳቸውን ህዝብ ከአርባ ዓመታት በኋላም የሚያስርቡ መሪ ስለመሆናቸውና በረሃብ ህዝብ እንዲሞት እያደረጉ ያለናቸው ናቸው በሚልም የእንግሊዝ ሃውስ ኦፍ ኮመንስ የሚመክር ሆነ እናም የተገለሉና የተተዉ መሪ ሆኑ። በእርግጥም ኢትዮጵያን የሚያህል ሀገር እየመሩ መጥተውና መገለል ብዙ ነገር ያስብላል። በምድር አውሮፓ ፖለቲከኛና መገናኛ ብዙሀን ዘንድ በጎ ስም የሌላቸው ጠቅላይ ሚኒስትሩ የምረሳም የምተውም አይደለሁም፣ አሁንም ወሳኝ ሰውን የነኝ የሚል ዘት ያለው ጉዞ ማድረግ ፈለጉ። ለዚህም ሁለት አጀንዳዎችን አንጠለጠሉ። ይሁን እንጂ ይህ ጉዟቸው አስቀድሞ ይፋ ከሆነ ኢትዮጵያውያን ዲያስፖራዎች ለተቃውሞ ሊወጡብኝና ሊያዋርዱኝ ይችላሉ የሚል ስጋት አደረባቸው። መፍትሄው መረጃውን በድብቅ አድርጎ መጓዝ የሚል ሆነ። ነገሩ ግን ከመገናኛ ብዙሃን እጅ ገባ። ኢትዮፎረም ይህ የአውሮፓ ጉዟቸው መታቀዱንና ከፓሪስ ጀምሮ እንደሚካሄድ ቀንና ቦታ ጠቅሶ ዘገበ። ከዚያ በኋላ የመንግስት ሚዲያዎችም የጠቅላይ ሚኒስትሩን መጓዝ መግለጽ ጀመሩ። የጉዞ ጥያቄው ለአውሮፓ መሪዎች ሲቀርብ ትራምፕን የገልፍ ሀገሮች እንደተቀበሉት አይነት የጊዜ ሁኔታ ጠቅላይ ሚኒስትሩን የሚቀበሏቸዋል የሚል ግምት ነበረን ይላሉ አንድ ለፕሮቶኮል ጉዳዮች የቀረቡ ሹም። ምን ማለታቸው እንደሆነ ያብራሩታል። የመካከለኛው ምስራቅ አገራት ዶናልድ ትራምፕን ማክሰኞ ሳውዲ፣ ረቡዕ ካታር፣ ሐሙስ የተባበሩት አረብ ኤሚሬቶች እንደተቀበሏቸው ሁሉ የአውሮፓ መሪዎችም በተከታታይ ቀናት ጠቅላይ ሚኒስትሩን እንዲቀበሏቸው ፍላጎታችን ነበር ይላሉ እንዲያም ሆኖ አልተሳካም። ማክሮን የሚመቸኝ ሐሙስ ማታ ሜይ 22 ነው አሉ። የጣሊያኗ ጠቅላይ ሚኒስትር ሰኞ ከሰዓት ቀጠሯቸው፣ የእንግሊዙም ከቀናት በኋላ አደረጉባቸው። ጠቅላይ ሚኒስትር ዐቢይ በቅድሚያ ወደ ፈረንሳይ ሲጓዙ የተቀበላቸውም ምንግር ጣለ ያላቸውም ሰው በኤርፖርት አልነበረም። በፈረንሳይ ሰዓት አቆጣጠር ከምሳ ሰዓት በፊት ፓሪስ ሲደርሱም የሚቀበላቸው የፈረንሳይ ከፍተኛ ባለስልጣን በኤርፖርት አልተገኘም። ከአውሮፕላን ማረፊያ ከወጡ በኋላም ፈረንሳዮች ምንም እንኳን የአገራቸው ከፍተኛ የስራ ኃላፊ አሁንም ባይገኝም የአገራቸው ብሔራዊ የጦር ሰራዊት ሙዚየም ውስጥ በጡረተኛ ወታደሮች ጭምር ተቀበሏቸው። ወግ አጥባቂዎቹና ፕሮቶኮል አዋቂዎቹ ፈረንሳዮች ካላጡት ቦታ በዚህ ስፍራ ለጠቅላይ ሚኒስትሩ አቀባበል ማድረጋቸው ያለ ምክንያት አይመስልም። ቦታው ወታደራዊ ሙዚየም ነው። ሙዚየሙ የሁለት ህንፃዎች ጥምረት ውጤት ነው። ሁለቱም ምንጫቸው ጦርነትና ደም መፋሰስ ነው። ሙዚ ዲ አልትረሪ ወይም ሁሉም ነገር ከጦር መሳሪያ ጋር የሚገናኝ ነው የሚል ትርጉም ያለውና በ1795 የተቋቋመውን ህንፃ እንዲሁም ታሪካዊ የጦር ሙዚየም ሙዜ ሂስቶሪኬ ዲ ለአርሜ የሚባለውን ህንፃ በ1905 የቀላቀሉት ፈረንሳዮች የፈረንሳይ ጦር ሙዚየም የሚል ተቋም ፈጥረዋል። ሙዚየሙ በጠቅላላ ጦርነትንና ወታደራዊ ሂደትን እንዲወክል ተደርጎ የተመሰረተ ነው። በዚህ ቦታ ላይ ሚሊዮን ዜጎቻቸውን የሚገድሉ አገራቸውን እልም ባለ እርስ በርስ ጦርነት ውስጥ የከተቱ መሪ አቀባበል ሲደረግላቸው የጉዟቸው ዓላማ ጦርነት ነክ እንደሆነም ይጠቁማል። በእርግጥም የጠቅላይ ሚኒስትሩ የአውሮፓ ጉዞ አላማው ጦርነትና ምርቃትን የሚመለከት ነው። የቤተመንግስቱ ቤተኞች ለጣቢያችን እንዳረጋገጡት ጠቅላይ ሚኒስትር አብይ ይህንን ቀናትን የወሰደ የአውሮፓ ጉዞ እያደረጉ ያሉት በአንድ በኩል ኤርትራ ልትወረኝ ነውና ልብ አድርጉልኝ ለማለት፣ በሌላ በኩል ደግሞ የሕዳሴ ግድብን መስከረም ላይ ያስመርቃለሁና ተገኙልኝ የሚል ግብዣ ለማቅረብ ነው። 65 በመቶ ተሰርቶ የተሰጣቸውን ግድብ 35 በመቶውን ለማጠናቀቅ ሰባት ዓመትና ከዚያ በላይ የፈጀባቸው ጠቅላይ ሚኒስትሩ በጦርነት የሚታወቀውን ስማቸውንና ስራቸውን በልማትም ለማስጠራት ግድቡን ከፊት አስቀድመው አውሮፓ ተገኝተዋል። ኤርትራ ልትወረኝ ነውና ልብ አድርጉ የሚለውን መልእክት ፈረንጅ ፊት ይዞ መቅረብ ግን ትዝብት ላይ መጣሉ አይቀርም። ማን ማንን ለመውረር እየተዘጋጀ እንደሆነ አሳምረው ለሚያውቁት ምዕራባውያን እንዲህ ያለ አጀንዳ ይዞ መቅረብ ጦረኛ ነህና በጦር ሙዚየም የምንቀበልሃለን የሚል የፕሮቶኮል አሽሙር ያስከትላል። በሩሲያ ወረራና በትራምፕ ፖሊሲ ጭንቀት ውስጥ በወደቀው ምድር አውሮፓ የተገኘው የአብይ እቅድ ምስራቅ አፍሪካን ሌላ የጦርነት አውድማ ውስጥ የሚከት አጀንዳ ይዞ ሲከሰት በበጎ ሊታይ አይችልም። ጦርነትን መፍትሄ አድርጎ የማይመለከተው ዘመናዊው ዓለም ባህላዊ አምባገነኖች በሚያካሄዱት ጦርነት ምክንያት የስደተኞች መነሻና የሽብር ቡድኖች መፈልፈያ የሚሆኑ ቀጣናዎች እንዲፈጠሩ የሚፈቅድ አይደለም። እናም ጠቅላይ ሚኒስትሩ የአውሮፓ ጉዟቸውን በጦር ሙዚየም ውስጥ እንዲጀምሩት ተገደዋል። ፈረንሳይ ከገቡ በኋላ የጣሊያኑን ጠቅላይ ሚኒስትር እስከሚያገኟቸው ድረስ ባሉት አራት ቀናት የሚያደርጉት ነገር አልነበራቸውም። እናም ያለቅዳቸው እንደ ቱሪስት ሙዚየም ሲጎበኙ፣ ከአይፈል ታወር በርቀት ላይ ፎቶ ሲነሱ፣ ፋብሪካዎች ያሉበት ቦታ ውሰዱኝ ሲሉ ቅዳሜና እሁዱ አልፎላቸዋል። ሮም ገብተው የህዳሴ ግድቡን የገነባውን ሳሊኒን ኩባንያ ስራ አስኪያጁንና ጠቅላይ ሚኒስትር ሜሎኒን ካገኙ በኋላ አሁንም ወደ ቀጣዩ መዳረሻቸው ከመሄዳቸው በፊት ሌላ ረዥም ጊዜ አላቸው። ደግሞም ጉዞዬ በድብቅ ይሁን ብለው የፈሩበት ምክንያት አልቀረላቸውም። ከጥቂት ዓመታት በፊት ሆ ብሎ እየወጣ ከመላ አውሮፓ ፍራንክፈርት ድረስ እየተጓዘ የተቀበላቸው ዲያስፖራ ቢያንስ በእንግሊዝ ተቃውሞውን ማሰማት ጀምሯል። ጠቅላይ ሚኒስትር አብይ ጦረኛ አጀንዳቸውን፣ የውጊያ ዓላማቸውን ለማስተዋወቅ አውሮፓ ሲደርሱ እስካሁን ይበሉ ይበርቱ ያላቸው ስለመኖሩ አልታወቅም። ይሁን እንጂ ልማትን ሳይሆን ጦርነትን ለማስተዋወቅ ባለሀብትን ወደ አገር ቤትና ለማለት ሳይሆን ሰው መግደያ መሳሪያ ሸመታን ዓላማ ያደረገው የጠቅላይ ሚኒስትሩ ረዥም የአውሮፓ ጉዞ ቀጥሏል። እንዲህ ያለ ወታደራዊ አጀንዳ ያነገበና ለብዙ ጊዜያት በአውሮፓም ሆነ በሌላ ህጉር የኢትዮጵያ መሪ ሲጓዝ ይህ ከ47 ዓመታት በኋላ ለመጀመሪያ ጊዜ ነው። በ1969 ዓ.ም ሚያዝያ ኢትዮጵያ ኮሎኔል መንግስቱ ኃይለማርያም ለስምንት ቀናት የቆየ ጉዞ በምስራቅ አውሮፓ አድርገው ነበር። መንግስቱ የስምንት ቀናት ቆይታ ያደረጉበትን ወታደራዊ ጉዞ ያደረጉት ግን በሶማሊያ የተወረረችውን አገራቸውን ለመከላከል እንጂ እንደ አብይ አህመድ የሌላ አገርን ለመውረር አልነበረም። ኮሎኔል መንግስቱ የሄዱት ሶቪየት ኅብረት ቢሆንም እንደ አብይ ትዕግስተኛ እንደሆኑ የሚያደርግ ነገር አልገጠማቸውም። ታሪኩን ከዘነበ ፈለቀ መጽሐፍ ላይ እንውሰድ። መንግስቱ የሶማሊያን ወረራ ለመከላከል የሚያስችል መሳሪያ ለመፈለግ ሞስኮቭ ሲገቡ አቀባበሉ ልክ እንደ አብይ አህመድ ያለ ነበር። አብይን የአውሮፓ መሪዎች ኤርፖርት ሄደው እንዳልተቀበሉ ተቀበሏቸው ሁሉ ብሪዥኔቭ መንግስቱን ኤርፖርት ሄደው አልተቀበሏቸውም። በጦር ሰራዊት ሰዎች፣ በኬጂቪ ኃላፊዎች ወዘተ ሲያስተናግዷቸው ከከረሙ ከቀናት በኋላ ብሪዥኔቭ መንግስቱን ወደ ቤተ መንግስታቸው ጋበዟቸው። ኮሎኔል መንግስቱ ችግራቸውንና የሚፈልጉትን እርዳታ በዝርዝር አስረዱ። የሶቪየት መሪ አፍታ ወስደው ካዳመጡ በኋላ መንግስቱን አሏቸው። ጓድ መንግስቱ ትንሽ እረፍት የሚያስፈልግህ ይመስለኛል። እስቲ ወደ ጥቁር ባህር ሄደህ ራስህን ዘና አድርገህ ሰንብትና በጥያቄህ ላይ እንነጋገርበት። ይህ አገሬ ተወረረች ብሎ እርዳታ ለሚማጸን መሪ ትዕግስትን የሚፈታተን ነበር። የአውሮፓ መሪዎች የኢትዮጵያውን የዘንድሮ ጠቅላይ ሚኒስትር በሙዚየሞችና በሐውልቶች ጉብኝት ቀናትን እንዲያሳልፉ እንዳደረጉበት እንደ ሰሞኑ ያለ መዝናናትን ለመረቁላቸው ብሬዥኔቭ ኮሎኔል መንግስቱ የሰጡት ምላሽ ንዴት እልህና ሐዘን ዋጠው እንደነበር ተጽፏል። ሀገሬ በጠላት ተወራ፣ ሕዝቤ በችግርና በጭንቀት ላይ ሆኖ እኔ ልዝናና አልመጣሁም። መልሳችሁ ቢታ ከሆነ ወደ ሀገሬ ተመልሼ ባሉኝ ኋላ ቀረ መሳሪያዎች የሀገሬ ሉዓላዊነት አስከብራለሁ። እናንተም ባልተዘጋጃችሁበት ወቅት በጠላት ተወራችሁ ነበር። የሩሲያ ህዝብ ያደረገውን የኔም ህዝብ ያደርገዋል፣ በማለት መመለሳቸው ታውቋል። እንኳን ዛሬ በዚያ በቀዝቃዛው ጦርነትም ወቅት ጦርነትን አጀንዳ አድርጎ ወደ ሌላ ሀገር መሄድ እንዲህ ያለ ምላሽን ያሰጥ ነበር። እንኳን የሌላን ሀገር ለመውረር የራስንም ሀገር ለመከላከል የሚደረግ ጦርነት እንዲህ ያለ ጎምዛዛ ምላሽ ይከተለውም ነበር። የኢትዮጵያው ጠቅላይ ሚኒስትር ግን የሌላን ሀገር ለመውረር የኢትዮጵያን ወጣት ለመማገድ እሳቸው ምዕራብ አውሮፓ፣ ኤታማዦር ሹማቸውና አየር ኃይላቸው ደግሞ ምስራቅ አውሮፓ እንዲሄዱ ሆኗል።

በኢትዮጵያ መሪዎች የውጭ ጉዞ ታሪክ ውስጥ አንድ ወር የሚሞላ ቆይታ በማድረግ ሪከርድ የያዙት ኮሎኔል መንግስቱ ኃይለማርያም ሳይሆኑ አይቀሩም። ኮሎኔሉ በ1971 ወደ ሞስኮ ያደረጉትና ጦርነትን አጀንዳ ያደረገ ጉዞ ለስምንት ቀናት ከቆየና ከተመለሱ ከዓመታት በኋላ የሶማሊያን ወረራ ቀልብ ሰው የልማት አጀንዳ ቀረጹ። ስሙንም አረንጓዴ ዘመቻ አሉት። መስከረም 1971 ዓ.ም በመስቀል አደባባይ ባደረጉት ንግግር ከዚህ በኋላ የኢትዮጵያ ሜዳዎችና ሸለቆች የእርሻ ትራክተሮች ያጓሩባቸዋል ብለው ኢትዮጵያ ትኩረቷን ከጦርነት ወደ ልማት ማዞሯን አወጁ። ይህንን አዋጅ ተናግረው የልማት መምሪያም በአዋጅ አቋቁመው ትራክተርና መዶሻ፣ አካፋና ዶማ፣ ገንዘብና ባለሙያ ፍለጋ ከአፍሪካ እስከ አውሮፓ ጉዞ አደረጉ። ከአዲስ አበባ የተነሱት ህዳር ሶስት ሺ 971 ነበር። የመጀመሪያ መዳረሻቸውን ታንዛኒያ አድርገው ናይጄሪያ፣ ሶቪየት ኅብረት፣ ምስራቅ ጀርመን፣ ቼኮስሎቫኪያ፣ ሃንጋሪ፣ ሮማንያ፣ ዩጎስላቪያ እና ፖላንድን በጠቅላላ ዘጠኝ ሀገራትን ጎብኝተው ከአንድ ወር በኋላ ታህሳስ 4971 ወደ አዲስ አበባ ተመልሰዋል። ከ31 ቀናት በኋላ መሆኑ ነው። ይህኛው ከአንድ ወር የላቀ ጉዞ ከዚያም ቀደም ብሎ ካደረጉት የስምንት ቀን ጉዞ አንጻር ሲታይ በቆይታ ብዛት ብቻ ሳይሆን በውጤትም የተሻለ ሆኖ ተመዝግቧል። በርካታ እርዳታና ብድር፣ ስጦታና ተራዶ ይዘው ተመልሰዋል። አንድ መሪ የጦርነት አጀንዳ ይዞ ወደ ሌላ ሀገር ሲሄድ የሚደረግለት አቀባበልና ልማትን ጉዳዩ አድርጎ ሲሄድ የሚሰጠው ፊት እንዲህ ያለ ልዩነት እንዳለው በዛሬው ዕለት 84ኛ ዓመት የልደት በዓላቸውን የሚያከብሩት መንግስቱ ብቻ ሳይሆኑ የእሳቸውን መንበር የያዙት አብይም የተገነዘቡት አይመስልም። በነገራችን ላይ እኒህ በምስሉ ላይ የሚታዩት ኮሎኔል መንግስቱ በዚምባብዌ ይህንኑ ልደት በዓላቸውን እያከበሩ መሆኑን ለእሳቸው ቅርበት ያላቸው ባለሙያዎች ቀርጸው በቪዲዮ አጋርተዋል። በጉብዝናቸው ወራት አገራቸውን በጦርነትም በልማትም እታደጋለሁ ብለው አውሮፓና አፍሪካ ከርመው መንግስቱ የያዙትን ሪከርድ ለመስበር ዓላማ ያላቸው የሚመስሉት የዘንድሮ መሪ ዐቢይ አህመድ የጦርነት አጀንዳ ይዘው እሳቸው ምዕራቡን የአውሮፓ ክፍል ጦር መሪዎቻቸው ደግሞ በምስራቅ አቅጣጫ ተጉዘዋል። ሳምንት ሊደፍን በተቃረበው በዚሁ ጉብኝታቸው ስለ ኤርትራ ወረራ፣ ስለ ቀይ ባህርና ወደብ እያስረዱ መሆኑም ተሰምቷል። ጠቅላይ ሚኒስትሩና የአውሮፓ ህብረት በጎ ግንኙነት የላቸውም። ባለፉት ዓመታት ጦርነት አቁም፣ ህዝብህን መግደል ይብቃህ፣ እረ የሻቢያን ጦር አስወጣው እያለ ህብረቱ ሲናገርና ሲማፀን ሲለምንም ነበር። እነ ጆሴፍ ቦሬል እባክህ እያሉ ሲለምኑት፣ ብልጽግና ተውኝ ልግደልበት አይነት ንግግር ሲናገር ከርሟል። ስማቸውን በክፉ ሲያብጠለጥላቸው ከነበሩ ተቋማትና ግለሰቦች መካከልም ኅብረቱና እነ ቦሬል ይገኙበታል። በኋላ ላይ ጦርነቱ በሰላም ስምምነት ደቡብ አፍሪካ ላይ ሲቆም የአውሮፓ ኅብረት አይገኝብኝ ብለው ጠቅላይ ሚኒስትር አብይ በአጽንኦት ጠየቁ። የአፍሪካ ኅብረትም ተገኘ፣ አሜሪካም ማይክ ሐመርን ላከች፣ ኢጋድም ከጅቡቲ ፕሪቶሪያ ሄደ፣ የተባበሩት መንግስታትም ተወከለ። ይህ ሁሉ ሲሆን የአውሮፓ ኅብረት እንዲገኝ አልፈልግም ብለው ጠቅላይ ሚኒስትሩ በቂማቸው ጸኑ። ምክንያታቸው ጦርነት አቁም ብሎ ጨቅጭቆኛል ነው። ሆኖም አኔታዊ በር የተባለችውን ለእሳቸው ቅርበት እንዳላትና ከዚያም በፊት ሆነ ከዚያ በኋላ የእሳቸው ሎቢስት እንደተደረገች የሚነገርላትን ዲፕሎማት እንድትገኝ ፈቀዱላት። አኔታም ፕሪቶሪያ ሄደች። በኋላም አዲስ አበባ ጠርተው ሸለሟት። ከዚህ ውጪ ከአውሮፓ ኅብረት ጋር እንደ ተቋም የረባ ግንኙነት አላቸው ማለት አይቻልም። ከፈረንሳዊ ፕሬዚዳንት ጋር በጦርነት ወቅት ያቆሙትን የባህር ኃይል የማሰልጠን ስምምነት እንደገና እንዳስጀመሩት፣ ቅርስ ጥበቃም ላይ አብረው እንደሚሰሩ ተናግሯል። አብይ ከሶማሌላንድ ጋር የማይመስል ውል ካሰሩ በኋላ የቀድሞዋ ቅኝ ገዥዋ የነበረችው የጣሊያኗ ጠቅላይ ሚኒስትር በብልጽግናው መንግስት እንዳልተደሰቱና ይህንን ነገር ለማስቆም ጣልቃ እንደገቡ ሲዘገብ ነበር። በቀደመው ጊዜ ከኢትዮጵያ ጋር በልማት በተለይም በትምህርት ዘርፍም ሆነ በስደተኞች ጉዳይ በንቃት ስትሰራ የነበረችው ጀርመን ከአብይ ጋር በጦርነት ወቅት ስትነታረክ ብትቆይም አሁን ሊጠቀስ የሚችል የጋራ ስራ እየሰራች ነው ማለት አይቻልም። እንዲያም ሆኖ ጠቅላይ ሚኒስትሩ በርሊን የሚሄዳሉ ተብሎ ይጠበቃል። ሰዎች ግን አጀንዳ ያደረጉት አውሮፓን ለማካለል ከፓሪስ እስከ ሮምና ለንደን የሚጓዙትን የኢትዮጵያውን ጠቅላይ ሚኒስትር ሳይሆን ሚስታቸው በጥፊ የመቷቸውን የፈረንሳዩን ፕሬዚዳንት ነው። መልካሙን ውሎ መመኘት በዚሁ